በቃ ስራ ለመስራት ራሱ ስራ ራሱ ለመመዝገብ ካልሲ ማድረግ አቃተኝ። ጋይስ ካልሲ ማድረግ አቃተኝ፣ ጫማ መቀየር አቃተኝ። በቃ ወገቤ ነው ያዘኝ። እኔ ረጅም ዓመት ስራ የኖርኩ ሰው ነኝ፣ የሙያ ስራ በጣም እኔ ብዙ አይነት ሙያ ስራ የምሰራ ሰው ነኝ። በቃ እና አልታወቀኝም። ረጅም ጊዜ ተጎድቷል ሰውነቴ ግን ሕክምና ሲስተሙን ግን እንዳልታከም ያደርገችኝ የሷ ነች። ሕክምና ሲስተሙን ያበላሸችብኝ የሷ ነች። ያችን ወረቀት ብትሰጠኝ ኖሮ ያን የዛሬ አመት ታከመ ነበረ። ዛሬ ላይ እንደዚህ ብዬ አላወራም ነበረ። እጅግ በጣም ባለጌ ሰው ነች። እኔ እስከ ዛሬ ድረስ እንደዚህ አርጋኛለች፣ እንደዚህ አርጋኛለች ብዬ መናገር አልፈልግም ነበር። ዞ አሁን ቀኑ ደረሰ፣ ልናገር። እግዚአብሔር ይቅጣት ብዬ የተውኳት ሰው ነች እንጂ እሷን ለመቅጣት አንድ ደቂቃም አንድ ቀንም አይፈጅብኝ ለመቅጣት እቀጣታለሁ። መቅጣት ቢሆን ቅጣት አይቀጡ ቁጣት መቀጣት ሰው ነበር ግን እግዚአብሔር የተቀጣት ሰው ነች። እግዚአብሔር ይቅጣት። አይተናል እኮ እነ ሊያሾ መኪናና ቤት ሲገዙ ዳንቴላ አንጥፋ ነው የዓመት በዓል ቀን ስጨፍርብን የነበረው። እኛ ምን ሀብታም ነኝ የሚል ኢንሹራንስ ለሰው ገባለሁ የሚል ብር አለኝ የሚል ዳንቴላ አንጥፎ አይተን አናውቅም። እና ለዳንቴላም እኔ ቦታ አልሰጠሩ ኦረዲ ያረጀ ያፈጀ ሰው ገና ይሄ እንዳንተ ራሱ ተበድሮ ከሬስቶራንት ያመጣችው እንጂ ገዝተው አደለም እ ባረጀ ባረጀ ቡና የመውቀጫ ቡና ወቅጣ መጠጣ ሴትዮ። አሁን እኔ እንዲህ ነኝ ስለ ተናገረን አደለም ምላሳችንን ስለአፋችንን ስለከፈትን አደለም። እኔ ተረድኋት፣ እችን ባዶ መሆኗን ባዶነቷን በጣም ተረድቻለሁ። እጅግ በጣም ባዶ ሴት ነች። ምክንያቱም ባዶነቷን መሰላችሁ አንድ

ደስ ይለኛል። ምናልባት አልጋ ሊያዝላት ይችላል። እዚህ ቤት ሌላ አልጋ ማለት ነው። አሁን ቆይ ብዙ ምን ሀቁንም ለውጥ ለዚህ ደረጃ ያደረሰችኝ ለዚህ ደረጃ ያደረሰችኝ አንድ ወረቀት ከልክለኝ። እንግዲህ እኔ በዛን ሰዓት መንግስት አንድ ሺህ ብር እየሰጠኝ ህክምና ይሄን አስተካክል ምናም እሷ ቤት ተከራይ ሆኜ ስለገባው፣ እንደገና ከተማ ለመቀየር ደግሞ አሜልድ አድርጌ ደግሞ ሁለት ወር መጠበቅ አለብኝ ሲስተም ውስጥ ለመግባት። አሜልድ ራሱ ቤት ይዤ አሜልድ እራሱ አድርጌ እዚህ ሀገር ለመመዝገብ ራሱ ቀበሌ ሁለት ወር መጠበቅ አለብኝ። ሁሉም ነገር ፕሮሰስ ስለነበረው ነው። እኔ በቃ እያመመኝም ቢሆን ምንም እያለኝ ቢሆን እያነከስኩም ቢሆን ጥርሴና ክሼ ማንም አያውቅም እንዳመመኝ ከእሷ ከማሪዬ ውጭ ማንም ሰው ያውቃል። አውቃለሁ አንድ አንድ አንድ የሆነች የሆነች አንድ ቢንቢ አግኝታኝ ነበር ምናምን የከሳሁት ምናምን ብላኝ ወር የሚያቀብሉ ሰዎች አሉ። የከሳሁት አሁን ውስጤ ያለው ነገር በጣም እየተጎዳ ስለመጣ ነው። መቶ ምናምን ኪሎ ነበሩ። ከዚህ በኋላ ልታዩን ትችላላችሁ። ምናልባት ከዛም በላይ ቦታ ላይ ይሆን። አሁን እግዚአብሔር ይመስገን ህክምናውን ይዣለሁ ነገሮቼን አስተካክያለሁ። ሲሻለኝ ደግሞ በጣም ጥሩ ሰዓት ነው። እንደውም የመጣ ሁን የተማሩ ከዚህ በላይ ቢብስ ፓራላይዝ ድም ልትሆን ትችላለ ነበር ያሉ። ግን እግዚአብሔር የተመሰገነው ስንጥቃት ነው ስብራት፣ አ እሱ መንቀሳቀስ ትችላለሁ። ጉልኮስ አልተሰካልኝም። ሌላ የጤና ሀቅ ሌላ ሌላ ሌላ በሽታ የለብኝም። ሰካራም አይደለሁም። ድሮግን አልኮሊስት አይደለሁም። ራጋጫሻ አይደለሁም። ስለዚህ ጤናዬ ሙሉ ለሙሉ ነው ግን ይሄ በስራ ብዛት የመጣ ነገር እዚህ ደረጃ ያደረሰችኝ፣ ግን እቺ ቱና የምትባል አንድ ሰይጣን እግሬ ላይ ወድቃ አልቅሳ ዩቱብ እንስራና ገንዘብ እንሰቅላለን ብላ ንግድ ፍቃድ አስወጥታኝ፣ ሁሉን ነገር አስወጥታኝ ከገባው በኋላ ፖሊስ ጠርታ ሊደፍረኝ ነው ያለችው። ፖሊሱ አየ፣ አልጋውን አየ፣ ቤቷን አየ፣ ልብሷን ምን አየ ጭራይ። ፖሊሶች ሲመጡ ልብስ እያጠፈች ነበር ያገኟት። እንዴ እንዴት ነው አንቺ? ልብስ እያጠፍሽ እንዴት ነው እንደዚህ አይነት ነገር አንቺ? ትልቅ ሰው ነሽ፣ የህፃ ልጅ ነው። አልኮል ቴስት አደረኩኝ፣ አልኮል አልጠጣሁም፣ ምንም ቴስት አደረጉ፣ ምንም ቤቱ የተዘበራረቀ ምንም ነገር ያገኙት ነገር የለም። ምንድን ነው ያሉኝ፣ ይሄን ከተማ ለቀህ ውጣ። በቃ ይሄን ከተማ የማቀው ሰው የለም ሲሉኝ፣ ስላቸው ይሄን ከተማ ለቀህ የነበርክበት ከተማ ውጣ ነይ አለ፣ ደብዳቤው ፖሊሲ ደብዳቤ ከዛም በነጋታው ነው ወዲያውኑ ፖሊሶቹ ጋር ጠርቼ መኪና ጠርቼ ፖሊሶቹን ጠርቼ እቃይን አውጥቼ ቀጥታ ከዛ በኋላ አንድ በውሽቴ አንድ የአምስት ክፍል ቤት ስራ ሰርቼ፣ እጄ ላይ የነበረውን ሳንቲም አገር ቤትም የነበረ ነገራ ሳንቲም ነበረ ምናምን፣ እሱን አሰባስቤ ኢትዮጵያ ኤርኩ ጸበል ልጠመቀ ያኔ እንደዚህ አልባሰብኝም ነበር፣ ግን ትንሽ ያመኝ ነበረ፣ ትንሽ ስሜቱ ነበረ። እንደዚህ ይሄን ያህል አልባ አላመመኝ ነበር ግን እንደሚያመኝ አውቅ ነበረ። ትንሽ ስሜቱን አውቀው ነበረ። ግን እሰራበት ነበር። ከደህና ስራዬ ላይ ነው አፈናቅላ እዚህ መንገደን ያሳተች እንጂ፣ እኔ አንድ ስራ ስሰራ ጥሩ ገንዘብ የማገኝ ሰው ነኝ። አንድ ስራ ሳይሆን እኔ መሬት ሲሰራ ግድግዳው ግድግዳም፣ ጣራም ሁሉንም ነገር ሆስፒታል ሲያስገባኝ ይህ ሁላ ቀን ጊዜ መጠብቃት ቀን ስለነበረች ነው መታየት፣ መታከም እፈልግ ነበር እና መስራት እፈልጋለሁ። ለመስራት ደግሞ የግዴታ ሆስፒታል መግባት አለብኝ። እና እግዚአብሔር ረድቶኝ እዛ ደረጃ ላደረሰኝ አምላኬን አመሰግነዋለሁ። ከዛ በተረፈ ግን የትኛውም ክፉ ነገር አድርጌባቸው አይደለም፣ ሰዎች እኔ ላይ ክፉ ያደረጉብኝ ኖርማል፣ በቃ ክፉ ስለሆኑ እንጂ እኔም አልቀ ሰው ለምነው አምጥተው፣ በዛ ላይ ደግሞ ወረቀትህን አንሰጥህም ብለው ወረቀት መጨረስ የሚችሉትን እንደ ቀላል ማለቅ የሚችለውን እንደ ከባድ አድርገውብኝ ለዚህ ላደረስ፣ ሰላምዬ አመሰግናል። ለዚህ ላደረስብኝ በጣም ነው የማዝነው። ናፍቆት ቴንክዩ ቤተሰብ ፕላት ሁላችሁም በጣም ነው እግዚአብሔር ያክብርልኝ። በውስጥ ለምጽፉልኝና ለዚህ ደረጃ ደረሰችኝ እሷ ነች። እና ዛሬ ላይ መናገር የፈለግኩት እጅግ በጣም ንክ፣ በጣም መጥፎ ሰው ስለሆነች ነው። ንዩ እና እኔ እግዚአብሔር ይመስገን እምፈልገው ጥሎ ማይጥላችሁ እግዚአብሔር። ዛሬ ላይ አጥንት ተሰንጥቋል ቢባል ነገ ኦፕራሲዮን አድርገውኝ ደግሞ ይሰፉታል ወይ የሆነ ነገር ይበይሉታል የሆነ ነገር ያደርጉኛል ያው ጀርመን ሀገር ነው ያሉት እግዚአብሔር የተመስገነው ግን መልካም ነገር መጥፎ ነገር አላደርኳቸውም ነበረ እኔ በአጠቃላይ እንዲህ ስማቸውን መጥቀስ አልፈልግም መጥፎ ነገር አላደርኩም ነበረ በቃ እንደ ስራ አይቼ እንደ ስራ ጠርተው የነበረ እና ለክፉ ነገር አድርገው እዚህ ደረጃ ሲያደርጉት የዛኔ ስታውራት አስታውሱ እንደሆን ምንድን ነው ያለችው ተጣልተን በፖሊስ አስወጥቼው ሄዶ አገር ቤት አለች። ሶስት ሺ ይሮውን ሶስት ሺ ይሮ ነው ምናምን ሰው አስቀምጬለት የሆነ ኦሮሚያ ሱቅ አስቀምጬለት አለች። ታስታውሳላችሁ ቆይ ታስታውሱ እንደሆነ የዛኔ ከሰማችሁስ፣ እንትን ቤት አስቀምጬለት፣ ኦሮሚያ ቤት አስቀምጬለት፣ አገር ቤት ሄዶ ሶስት ሺህ ዩሮ ተቀበል ብዬ ደውዬለት ውሰድ ልለው ከሊያ ጋር ተገናኘ። ታስታውሳላችሁ። ሊያን አገኛችሁ እንዴት ጠላቴን ታገኛለህ ብዬ ከዛ በኋላ ከለከልኩት አለች። የዛኔ እሷ እራሱ ደውላ ውሰድ ብላው ነበር። እሱ ነው አልፈልግም ያለን። ታስታውሱ እንደሆነ እና እሷ የፈለገችው ምንድን ነው? ጎዳና ወጥቶ ተመልሶ መጥቶ እኔን ይለምንኛል ነው። እስቲ እሺ፣ እኔ ምን አጥፍቼ ነው እኔ የምሰደበው? እኔ ጓደኛዬ አይደለች፣ በአካል አታውቀኝ ስትናገረኝ እንጂ የምናገራት፣ ምንም አድርጌያት አላውቅም። ምን አድርጌያት ይህን ያህል የምትሰደበው?